ጠልቀው እስኪገቡ ፊ ሐዲሲን ገይሪሂ ከዚህ ውጭ በሆነ ሌላ ወሬ ውስጥ እስኪገቡ ድረስ ባንቀጾቻችን መሳለቅ፣ ማሾፍ ውስጥ እስካሉ ድረስ ከነሱ ራቅ። ወይማ ዩንስየነከ ሸይጣኑ ማ ዛኢዳነጅ ወኢን ዩንስየነከ ማለት ነው። ወማ ዩንስየነከ ሸይጣኑ ሸይጣንም ያስረሳህ፣ ያዘናጋህ እንደሆነ ፈላ ተቅዑድ ባዕድ ዚክራ ከማስታወስ በኋላ አትቀመጥ። ማልቀውሚ ዛሊሚን

ሰዎች ላይ ምን ሒሳብህም ከነሱ ግምገማ ምን ሸይኢን አንዳችም ነገር የለባቸውም። ወላኪን ዚክራ ግን ሊገሰጹና ሊታወሱ ይገባል። እነኛ ጥንቁቆቹም ለዓለሁም የተቁን አላህ ከሚጠላው ይጠነቀቁ ዘንድ ወዘሪ ለዚነ ተኸዙ ዲነሁም ለዕበን ወለህዋ እነኚህ አይሁዶች ናቸው። እነኚህ ነሳራ ናቸው። ወዘሪ ለዚነ እነኛን ኡትሩክ፣ ተው ማለት ነው። ዘር አለዚነ እተኸዙ ዲነሁም እነኛ እምነታቸውን ለዕበን ጫወታ፣ ወለህዋ ላግጣ፣ ዛዛታ አርገው የያዙትን ሰዎች ተዋቸው። ወገረትሁም ልሓያቱ ዱንያ የቅርቢቷም ህይወት። ያታለለቻቸውን እነኛን ተዋቸው ተዋቸው። ወዘኪር ቢሂ በዚህ በቁርአኑም ገስጽ፣ ምከር አንቱ ብሰለ ነፍሱን አንዲት አማኝ ነፍስ እንዳትያዝ አንቱ ብሰለ አንቱሕበሰ ማለት እንዳትያዝ፣ ለጥፋት እንዳትዳረግ አንቱሕበሰ አንቱስለመ ኢለል ሀላክ ተይዛ ለጥፋት እንዳትዳረግ። ቢማ ከሰበት በሰራችው ስራ ለይሰ ለሃ ሚንዱንላሂ ወልዩን ለሷም ለማኒትም ነፍስ ካላ ባሻገር ወዳጅ ወላ ሸፊዑን አማላጅም አይኖራትም። ወይን ታዕዲል ቤዛ አርጋ ብታቀርብ እንኳ ነፍስ ኩል አድሊን ቤዛ ሊሆን የሚችልን ሁሉ ምድርና የእሷ መሰል የሆነውን ላ ዩኸዝ ሚንሃ ከእርሷ ከአላህ ቅጣት ለመውጣት ከሃዲ ነፍስ ቤዛ ብታቀርብ ከእሷ ተቀባይነትን አያገኝም ኡላኢከነኛ ከሃዲያን አለዚነ ኡብሲሉ ቢማ ከሰቡ በሰሩት ስራ ለጥፋት የተዳረጉ በወንጀላቸው የተያዙ ናቸው ኡህቢሱ ወሱሊሙ ሊልሀላክ ማለት ነው ተይዘው ለጥፋት የተረከቡ

ማስተባበያ ሊሆን አይገባም። የሚያስጨብጥ ሊሆን አይገባም ማለትን የሚያስጨብጥ ጥያቄ ነው። አነ ድዑ ሚን ዱኒላህ፣ እኮ ከአላህ ባሻገር እንለምናለንን? ማላ የንፈዑና፣ ብንገዛው የማይጠቅመንን፣ ወላ የዱሩና፣ ብንተወው የማይጎዳንን። ወኑረዱ እንመለስ፣ ዓላ ዓዕቃቢና። አዕቃብ ማለት ተረከዝ ነው፣ ወደ ኋላ

ለሁ አስሃቡ የድዑነሁ ለርሱ ወደኛና ይሄ ነው መንገድ ብለው የሚጠሩት ጓደኞች እንዳሉትና፣ ኢለልሁዳ ወደ መመሪያ፣ ወደ ትክክለኛው መንገድ ኢቲና ና ወደኛ ብለው ይጠሩታል። እሱ ግን አይከተላቸውም። እንደዚህ እንሁን መመሪያ ከአላህ ከመጣ በኋላ ቁል ብለህ በል ኢነ ሁዳ

ይሆናል። እሱሁን ያለው ቀውሉ ሁል ሐቅ ንግግሩ ቃሉ እውነት ነው። ያ አላ ወለሁል ሙልኩ ንግስናም ሁሉ የሱ ነው። የውመ ዩንፈኹ ፊሱር በጡሩምባውም በሚነፋበት ዕለት ተናጋሪ ፈላጭ ቆራጭ ሹም የሚባል የለም። ሁሉም ጸጥ ረጭ ይላል። ሊመኒል ሙልኩ የውም ንግስና መንግስት ዛሬ የማነች ይላል። አላህ መልስ የሚሰጥ አይኖርም። እሱ ራሱ ሊላሂል ዋሒድል ቀህሃር ለአላህ ነው። ለብቸኛው አምላክ አሸናፊ ለሆነው ይላል። ዓሊሙል ገይቢ እሱ ድብቅን ነገር አዋቂ ነው። ወሸሃደቲ ግልጽንም አዋቂ ነው። ወሁወል አልሐኪሙ አልኸቢር እሱ ጥበበኛውና ውስጥ አዋቂው ነው።

ጥመት ላይ ሆናችሁ አያችኋለሁ። ወከዛሊከ በእንዲመልኩ ኑሪ ኢብራሂመ ኢብራሂምን እናሳየዋለን። አሳየነው ነው ማዲ ሆኖ ሙዛሪያ አርጎ የሚያሳየው ከአነሁ ሸሃደቱ ዓያን በአይን እንደምናየው እየሳለልን ነው አላ ወኢዝ የርፈዑ ኢብራሂሙ አልቀዋዒደ ላይ አንስተናል። ወከዛሊከ ኑሪ ኢብራሂመ በእንዲመልኩ ኢብራሂምን እናሳየዋለን መለኩት አልሰማዋቲ ወለአርድ የሰማያትንና የምድርን መለኮት ንግሥና መንግሥቱን ያለውን በውስጡ እናሳያለን። ወሊየኩነ ሚን አልሙቂኒን ካየም በኋላ እርሱ ከአረጋጋጮች ይሆን ዘንድ። ፈለማ ጀነ አለይህ ሌይሉ እሱ ከጣዖት አምላኪ ሕዝቦቹ ጋር ሳለ ኢብራሂም አለ ሰላም ፈለማ ጀነ ባጨለመ ጊዜ አለይህ ሌይሉ ሌሊቱ ራአ ከውከበን ኮኮብን አየ። ቃለ ሃዛ ረቢ፣ አሁን በመላ በዘዴ ወደ ተውሒድ ሊመልሳቸው ነው። ይሄ ነው የኔ ጌታ፣ ከድንጋይ የተጠረበ አላመልክም ማለ ፈለማ አፈለ ኮኮቡ ሲጠልቅ ግን ቃለ ላ ኡሒቡል አፊሊን፣ እኔ ጠላቂዎችም ካይም የሚሰወሩትን አልወድም። ለ ሰረዘው ማለት ነው። ፈለማ ረአ አልቀመረ ጨረቃንም ባየ ጊዜ ባዚገን አለ ጣሊአን ማለት ነው ከነብርኑ በወጣች ጊዜ ቃለ ሃዛ ረቢ ይሄ እኔ ጌታ ነው አለ። ፈለማ አፈለ ጨረቃውም ሲጠልቅ ቃለ ለእን ለም የህድኒ ረቢ ፈጣሪው እውነተኛው ጌታዬ ካልመራኝ ለአኩነነ ምና ልቀውም ሊን ከጠማማ ህዝቦች መሆኔ ነው አለ። ፈለማ ረአ ሸምሰ ፀሐይንም ባያት ጊዜ ባዚገተን ደመቅ ብላ በደማቅ ጮራ በወጣች ጊዜ ቃለ ሀዛ ረቢ ይሄ ጌታዬ ነው አለ። ሃዛ አክበሩ ይሄ እስካሁን ካሉት ከኮከቡም ከጨረቃውም ትልቅ ነው አለ። ፈለማ አፈለት እሷም ስትጠልቅ ካል አለ። አንደርድሯቸዋል ያቀውሚ ህዝቦቼ ሆይ እኒ በሪኦሚማ ቱሽሪኩን እኔ እናንተ በጌታዬ በአላህ ላይ ከምታጓሯቸው ከምታጓሯቸው ነገሮች ሁሉ የጸዳሁ የነጻሁ ነኝ በሪ አላቸው። እኒ ወጀህቱ እኔ አዞርኩ አቅጣጨሁ ወጅህየ ፊቴን ልለዚ ፈጠረ አሰማዋት ወልአርድ ለዚያ ሰማያትንና ምድርን ለፈጠረው ለአላ ሐኒፈን ከውሸት ርቄ ወደ እውነት ያዘነበልኩ አጥብቄ ያዝኩ ሆኜ ወማ አነ ሚነል ሙሽሪኪን እኔም ከእናንተ ጋር ከአጋሪዎች አይደለሁም አለ።